በሁለት መቶ ሺህ ብር መነሻ ካፒታል የምጀምሩ ስራ ነው። በአካውንታችሁ ሁለት መቶ ሺህ ብር ካለ ብቻ ይሄን ቪዲዮ አድምጡት። ሙሉ በሙሉ በሁለት መቶ ሺህ ብር ገቢውንም ወጪውንም እሰራላችኋለሁኝ። ዛሬ ታዲያ በሁለት መቶ ሺህ ብር ምን ያክል ዶሮችን ማስገባትና መጀመር ይቻላል? የወጪ ዝርዝሮቹስ ምን ያክል ናቸው? ግብአቶቹስ እንዴት ናቸው? ወጪና ገቢውስ ምን ይመስላል? የሚለውን በትንሹ አስቃኛችኋለሁኝ። ሙሉ በሙሉ ግን በሁለት መቶ ሺህ ብር ገቢውንም ወጪውንም አስቀምጬላችኋለሁኝ። ለስታርታፕ ኮስት የሚሆናችሁ ምን ያክል ወጪ ነው ዝርዝሩስ ምን አይነት ቅድሚያ ሁኔታዎች ስትከተላላችሁ የሚለውን አካተቼበታለሁኝ ከዚህ በተጨማሪ ታዲያ ዛሬ እንቁላል እየተሸጠበት ባለበት ዋጋ ደግሞ ሰርቼ ትርፋችሁን አስቀምጫለሁኝ በወር አሁን ላይ የተጋነነ የሚባል ትርፍ እየተገኘ ነው ያለው በዚህ ወቅት ዛሬ ላይ ማለት ነው እንቁላል 17 ብር እየተሸጠ ነው ያለው። ታዲያ በሁለት መቶ ሺህ ብር መነሻ ካፒታል የተነሳ ዶሮ አርቢ ሁለት መቶ ሺህ ብር ኢንቨስት አድርጎ በየወሩ ምን ያክል ተመላሽ ያገኛል የሚለውን እነግራችኋለሁኝ። በሁለት መቶ ሺህ ብር እንጀምራለን ዛሬ በሁለት መቶ ሺህ ብር መነሻ ካፒታል የምንመለከተው ነው። ዛሬ 350 ዶሮዎችን ትይዛላችሁ። 350 ዶሮዎችን ማርባት ይቻላል። ታዲያ እነዚህ 350 ዶሮዎች ወጪ ዝርዝራቸው እንዴት ነው? 200 ሺህ ብር ሊመጣ ይቻለው የሚለው የብዙዎቻችሁ ጥያቄ ነው። ስለዚህ 200 ሺህ ብር 350 ዶሮዎችን መያዝ ወይም ደግሞ መንከባከብ ትችላላችሁ። ይሄ ማለት ግን እንደሚከተለው አቀርበላችኋለሁኝ። 350 ዶሮዎችን በአራት መቶ ሀያ ብር ሂሳብ በዚህን ዕለት የሶስት ወር ዶሮችን ትገዛላችሁ። የሦስት ወር ዕድሜ ያላቸውን ዶሮች ትገዛላችሁ። ታዲያ የሶስት ወር ዕድሜ ያላቸውን ዶሮች ከገዛችሁ እናንተ ጋር ማክሲመም ሊቀመጡ የሚገባው እንደ ትክክለኛው የዶሮ እርባታ ሳይንስና አሰራር ሁለት ወር ብቻ ነው። ሁለት ወር የእናንተን እንክብካቤ ይፈልጋሉ። ለሁለት ወር ያክል ምንም ያክል ወጪ ወጪ እንጂ ገቢ አታገኙም ማለት ነው። ሙሉ በሙሉ ሁለት ወር ድፍን ወጪ ብቻ ነው። ምንም ትርፍ አታገኙም ምናልባት ምናልባት እንደ ጉብዝናችሁና ስራውን አውቃችሁት የምትሰሩት ከሆነ ከወርክ 15 ቀን ጀምሮ ገቢና ወጪ የሚለው ነገር ይሄዳል ነገር ግን የዶሮቻችሁ የፕሮዳክሽን መጠን እጅግ በጣም ዝቅተኛ ስለሆነ ወይም ደግሞ የመጀመሪያ ፖይንት ኦፍ ላይ ደረጃ ላይ ያሉት ወይም ደግሞ ልክ የማቹሪቲ ኤጅ ላይ በገቡበት ሰዓት ላይ የተወሰነ የእንቁላል ምርት ይገኛል ያ ግን ሙሉ በሙሉ ወጫችሁን ሸፍኖ ወደ ትርፍ የምገቡበት አይደለም በተወሰነ መልኩ ሊደግፋችሁ ይችላል ነገር ግን ከሁለት ወር በኋላ ሙሉ በሙሉ ዶሮዎቹ ራሳቸውን ችለው የራሳቸው ወጪ እየሸፈኑ ትርፍ ማምጣት የሚጀምሩበት ዕድሜ ይሆናል ማለት ነው። ስለዚህ የሁለት ወር ወጪ ነው የማስቀምጥላችሁ። እናንተ ግን የምትገዙት የሶስት ወር ዶሮዎችን ይሆናል ማለት ነው። አጠቃላይ አንዲት በዘመናዊ እርባታ ላይ አንዲት የእንቁላል የምትጥል ዶሮ ጥሩ ዝርያን ከመረጣችሁ ጥሩ የምንለው ብዙ ሩቅ መሄድ አያስፈልግም። ላይ ሁለት ዝርያ ብቻ ነው ያለው የኢሳብራውን ዝርያዎች ውስጥ የሚካተቱት የቦቫንስና የሎማንስ ዝርያዎች ናቸው። ሁለቱም ማክሲመም እጃችሁ ላይ የሚቆዩት አምስት ወር ብቻ ነው። አምስት ወር ጠቅላላ እድሜያቸው እንቁላል ለመጀመር ከተፈለፈሉበት ቀን ጀምሮ አንድ ብላችሁ ቆጥራችሁ አምስት ወር ላይ እንቁላል ምርትን ይጀምራሉ ማለት ነው። ታዲያ በዚህ በአምስት ወር ጊዜ ውስጥ የሶስት ወር ያደጉ ዶሮችን እድሜያቸውን የጨረሱ ዶሮችን ብትገዙ ሁለት ወር ከእናንተ መንከባከብ ይጠበቅባቸዋል ማለት ነው። ስለዚህ በዚህ በሶስት ወር ጊዜ ውስጥ ግን በዋነኝነት ከፍተኛ ወጪ የምታወጡት ለዶሮዎቹ የሚመገቡት መኖ በማዘጋጀት ነው። ታዲያ በዚህ የእድገት ጊዜያቸው ሁለት ወር እናንተ ጋር በሚቀመጡበት ጊዜ አንዷ ዶሮ እስከ ሁለት ነጥብ አራት ኪሎ ድረስ ትመገባለች። ሁለት ነጥብ አራት ኪሎ በአማካይ ነው ያልኩት። ያ ማለት ለምሳሌ ዶሮቻችሁን የምትይዙበት ደረጃም ይወስናል። ለምሳሌ እንደ ሰፕልመንት የተለያዩ ተጨማሪ መኖዎችን የምታዘጋጁ ከሆነ ይሄ መኖ ይቀንስላችኋል። በተጨማሪ ደግሞ ቀዝቃዛማ አካባቢዎች የምሰሩ ካላችሁ ደግሞ የዚህ የመኖ መጠን እንዲጨምር ያደርገዋል ማለት ነው። ስለዚህ ሞቃታማና ቀዝቃዛማ ቦታ የሚሰራም ዶሮ አርቢ የዚህ ለውጥ ሊያመጣበት ይችላል በተወሰነ መልኩ። ግን በጣም የሚጋነንና የሚያስጨንቃችሁ አይነት ለውጥን አያመጣም። በተወሰነ መልኩ ግን ካሰባችሁት ከዚህ ከሁለት ነጥብ አራት ኪሎ በዶሮ የተወሰኑ ግራሞችን ሊጨምር ይችላል በዶሮ ማለት ነው። ስለዚህ ይሄም ታሳቢ መሆን መቻል አለበት። በአማካኝ ግን አንድ ዶሮ እስከ ሁለት ነጥብ አራት ኪሎ ድረስ ይሄ ማቹሪቲ ኤጅ የምንለው ወይም ደግሞ ፖይንት ኦፍ ሌይ ደረጃ ዶሮቻችሁ አምስት ወር እስኪሞላቸው ድረስ ባለው ከአስራ ሰባተኛ ሳምንት ወይም ደግሞ ከአራት ወር እስከ አምስት ወር ድረስ ባለው ይሄ ፖይንት ኦፍ ሌይ ደረጃ የምንላቸው ወይም ደግሞ ዶሮዎች እንቁላል ለመጣል ዝግጁ የሚሆኑባቸው ወቅቶች ይሆናሉ። በዛ ድረስ ዶሮቻችሁ እስከ ሁለት ነጥብ አራት ኪሎ አንዷ ዶሮ እንድትመገብ ያደርጋል ማለት ነው ይሆናል ማለት ነው። ስለዚህ እነዚህ ሶስት መቶ ሀምሳ ዶሮቹ በአጠቃላይ ግን ስምንት ነጥብ አራት ኩንታል ወይም ደግሞ ስምንት ሺህ አራት መቶ ኪሎ ድረስ ይመገባሉ። በአጠቃላይ እነዚህ ዶሮዎች እስከ 8 ሺህ አራት መቶ ኪሎ ድረስ ይመገባሉ ወይም ደግሞ ስምንት ነጥብ አራት ኩንታል ድረስ ዶሮቻችሁ ይመገባሉ። በአጠቃላይ ግን ለዚህ ስምንት ነጥብ አራት ኩንታል ኩንታሉን በአራት ሺህ ዘጠኝ መቶ ሀምሳ ብር ትገዙታላችሁ አንዱን የፑሌት ፊድ ወይም ደግሞ የቄብ ዶሮዎች መኖ ዶሮቻችሁ ቄብ ደረጃ ላይ ናችሁ ያሉት ልብ በሉ። ያ ማለት ዶሮቻችሁ ከሶስት ወር በማንኛውም ሁኔታ ከሁለት ወር ወይም ደግሞ ከስምንተኛ ሳምንት ወይም ደግሞ ከስልሳኛ ቀን ጀምሮ እስከ ምስራች እስኪታይበት ድረስ ያለው እድሜ ቄብ በመባል ይታወቃል። ዶሮቻችሁ በቄብ እድሜያቸው ታዲያ የቄብ መኖን ይጠቀማሉ ወይም ደግሞ ፑሌት ፊድ የምንለውም በሜሽ ሳይዝም በክራምብል ሳይዝም በፔሌት ሳይዝም መጠቀም ትችላላችሁ እንደ አማራጭ ማለት ነው። ስለዚህ አንዱን ኩንታል ግን በአራት ሺህ ዘጠኝ መቶ ሃምሳ ብር ትገዙታላችሁ። ለመመገቢያ ለመጠጫ አምስት ሺህ አንድ መቶ ብር ወጪ ታደርጋላችሁ። እንዲሁም ደግሞ ለቫይታሚን ሁለት ሺህ ብር ወጪ ታደርጋላችሁ። በነገራችን ላይ ይሄ ቫይታሚን ሊቀር የሚችልበት ሁኔታ አለ። እየተጠቀማችሁ ያላችሁት መኖ ደረጃውን የጠበቀ መኖ ከሆነ የቫይታሚን ወጪ ከናካቴው የለባችሁም። አደለም የቫይታሚን ወጪ፣ የመድኃኒት ወጪ እንኳን የለባችሁም። ያ ማለት መኖን ትክክለኛነት ወይም ደግሞ ይሄ የኒውትረንት ዲፊሸንሲ የሚኖር ከሆነ የኒውትረንቶች እጥረት የቫይታሚኖች እጥረት የሚኖር ከሆነ የግዴታ ከእንስሳ ፋርማሲ ሄዳችሁ መድኃኒቶችንና ቫይታሚኖችን እንድትገዙ ሊያስገድዳችሁ ይችላል። ስለዚህ እንደምትጠቀሙት የመኖ ኳሊቲ መውረድ የተለያዩ ወጪዎች እንዲበዙባችሁ ያደርጋል። እነማናቸው? የቫይታሚን የመድኃኒት ወጪዎች ሊበዛባቸው ያደርጋል። የግድ ሰፕልመንት እንደ ሰፕልመንት ሊሰጣቸው ወይም ደግሞ እንደ ተጨማሪ ከመኖ ውስጥ ከሚያገኙት በተጨማሪ እንዲሰጣቸው ሊያስገድድ ይችላል ማለት ነው። ስለዚህ እንደምትገዙት መኖ ወሳኝነት አለው የመኖውን ያስኩላችሁ። እንደውም በጥሩ የሆነ ደረጃውን የጠበቀ መኖ ወጪን ያስኩላችሁ። ቅድም እንዳልኳችሁ ኩንታሉን በአራት ሺህ ዘጠኝ መቶ ሀምሳ ብር የምትገዙትን መኖ ማለት ነው። ከዚህ በተጨማሪ ለጉዝጓዝ 540 ብር ይዤላችዋለሁ። ለመንቁር 1750 ብር፣ መንቁር የምታስቆርጡበት እነዚህ ዶሮዎች ከ3 ወር ዶሮ ከገዛችሁ በኋላ ልክ በ15ኛ ቀናቸው እንደገቡ በ15ኛ ቀናቸው ዶሮቻችሁ ሙሉ በሙሉ ከስትረስ ነፃ ሲሆኑ ዲቤክ መደረግ አለባቸው ወይም ደግሞ መንቁር መቆረጥ አለባቸው እድሜያቸው ስለሆነ ከዚህ ቢያልፍም ከዚህ ቢዘገይም ወይም ደግሞ ቀድሞ መቁረጥም ዘግይቶ መቁረጥም ዋጋ ያስከፍላቸዋል። መቼ የዶሮቻችሁ ፌዝ ዋን ወይም ደግሞ ፈርስት ሳይክል የምንለው ወይም ደግሞ የመጀመሪያው የፕሮዳክሽን ሳይክላቸውን ወይም ደግሞ የመጀመሪያው ሲዝን ላይ ዶሮቻችሁ በወጣትነት ዘመናቸው የመነካከስ በሽታ እንዳይመጣና የእንቁላል ሰብሮ መጠጣትን ባህሪ ሙሉ በሙሉ እንዲያስቀርላችሁ የሚያረገው አሁን የምትቆርጡት ስለሆነ ወጪ ውስጥ መካተት ይኖርበታል። እንዲሁም ደግሞ ዶሮቻችሁ ደግሞ በዚህ እድሜ ላይ መቆረጥም እንዳለባቸው እንደ ትምህርትም ልትወስዱት ይገባል ማለት ነው። ሌላው የክትባት ወጪ አራት መቶ ሃምሳ አምስት ብር ዶዙም በብር ከሰላሳ ሳንቲም የላሶታ ክትባትን ይዤላችኋለሁኝ። አንድ ጊዜ ያክል በዚህ ጊዜ አንድ ጊዜ ያክል ዶሮቻችሁ ክትባት ይወስዳሉ። መቼ ዲቤክ ከተደረጉ በኋላ ወይም ደግሞ ዲቤክ ከመደረጋቸው ወይም ደግሞ የትራንስፖርቴሽን ስትረሱ ከለቀቃቸው በኋላ ከገዛቻቸው በኋላ ያለውን ስትረስ ከለቀቃቸው በኋላ ሁለቱም ነገር ግን ልብ ማለት ያለባችሁ ክትባትንና ዲቤክ መደረጉ ሁለቱ አንድ ላይ የሚሄዱ አይደሉም። በጣም ከፍተኛ ስትረስ ናቸው ተብሎ ወይም ደግሞ ወይም ደግሞ ይሄ ለዶሮዎች በጣም በከፍተኛ ሁኔታ ጭንቀቶች ይዳርጋቸዋል የሚባሉት ሁለቱ ናቸው። ስለዚህ ሁለቱም በተራራቀ ጊዜ ወይም ደግሞ ጋፕ ባለው ሁኔታ ነው መደረግ መፈጸም የሚኖርባቸው ማለት ነው። ይህንንም ከግምቱ ማስገባት ይኖርባቸዋል። ሌላው የመብራት ሁለት መቶ ብር ወጪ ያለባችሁ የውሃ አንድ ሺህ ብር ወጪ ያለባችሁ አጠቃላይ መቶ ዘጠና ዘጠኝ ሺህ ስድስት መቶ ሀያ ብር ወጪ ያለባችሁ ለስንት ዶሮች? ለ350 የእንቁላል ጣይ ዶሮች ማለት ነው። የምታስገቡት ቄብ ናቸው። የእንቁላል ማስጣልን ስራ መስራት የምትፈልጉ ካላችሁ 199620 ብር ኦልሞስት 200 ሺህ ብር በሉት። በ200 ሺህ ብር ካፒታል ነው ምንነሳው ወይም ደግሞ ስታርታፕ ኮልስ ኮስታችን 200 ሺ ብር ነው። ወደሚቀጥለው ልለፍላችሁ። የሚቀጥለውን ስንመለከት ወደ እንቁላል ከገቡ በኋላ ምን ያክል ወጪና ምን ያክል ገቢ እንዳለን፣ ደግሞ ወደ ዋነኛው ጉዳይ እንግባ። ብዙዎቻችን እንግዲህ ትርፋችንን ነው የምንመለከተው። ስራውን ምንሰራውም ስራው ቀጣይነት ሊኖረው የሚችለውም ስናተርፍ ብቻ ነው። ስለዚህ ወደ ገቢውና ወደ ወጪው እንምጣ። የመጀመሪያ ወጪው እንመልከት። እነዚህ ዶሮዎች እንቁላል ምርት ከጀመሩ በኋላ በየቀኑ 42 ኪሎ ድረስ ይመገባሉ። በየቀኑ 42 ኪሎ ድረስ ይመገባሉ። 42 ኪሎ በቀን 1600 ኪሎ በወር 1260 ኪሎ በወር ወይም ደግሞ 12.6 12.6 ኩንታል ይመገባሉ። ይህንን በ5000 ብር እንደየመኖ የተለያየ ነው። 5200 ብርም፣ 5300 ብርም፣ 4900 ብርም፣ 4800 ብርም የሚሸጥ አለ። የዚህን አማካኝ ነው የሚይዝላችሁ። 63000 ብር የመኖ ወጪ ይኖርባችኋል። የቫይታሚን 500 ብር የመድኃኒት አንድ ሺህ ብር ልዩ ልዩ ወጮች ሶስት ሺህ ብር ይዤላቸዋለሁኝ። በአጠቃላይ የቫይታሚን የመድኃኒትና ልዩ ልዩ ወጮች አራት ሺህ አምስት መቶ ብር ወጪ ይኖርባቸዋል። ስልሳ ሶስት ሺህ ብር የመኖ ወጪ ስንደምርበት ስልሳ ሰባት ሺህ አምስት መቶ ብር። እነዚህ ዶሮዎች እንቁላል ምርት ከጀመሩ በኋላ ለሶስት መቶ ስልሳ ለሶስት መቶ ሰባ ለሶስት መቶ ሀምሳ ዶሮዎች በወር እንቁላል ምርት ከጀመሩ በኋላ የምታወጡት ወጪ ስልሳ ሰባት ሺህ አምስት መቶ ብር ነው። ወደ ገቢው ደግሞ ልምጣላችሁ። ገቢውን በተመለከተ የእንቁላል ሽያጭን በዋነኝነት ምርት ያለን ወይም ደግሞ ልንሸጠው የምንችለው ለገበያ የምናቀርብ የምንችለው እንቁላል ነው። እንቁላልን በተመለከተ 310 እንቁላል ብታገኙ ብዬ በጣም በዝቅተኛ ይዤላችኋለሁ፣ አማካኙንም ለመውሰድ ያ ማለት ግን በ88 ፐርሰንትን የሰራሁላችሁ ሄንዴ ፕሮዳክሽን ሄንዴ ፕሮዳክሽን በቀን ልታገኙት የምትችሉት የእንቁላል መጠን በ88 ፐርሰንት ወይም ደግሞ 310 እንቁላል ዶሮዎች ከ350 ዶሮች 310 እንቁላል በቀን ብታገኙ ተብሎ ሂሳብ ተሰርቶ ማለት ነው። ይሄ ማለት ዝቅተኛ ነው። ዶሮቻችሁ ማክሲመም አነስተኛ መጠንም ስለያዛችሁ እነዚህ ዶሮች ወደ 92 እና 93 ፐርሰንት ፒክ ፕሮዳክሽን የመጠጋት እድላቸው እጅግ በጣም ሰፊ ነው። ነገር ግን ሁሌ ይሄ አይሆንምና የሌንግ ፌዛቸው ወይም ደግሞ ለምሳሌ ፌዝ ዋን፣ ፌዝ ቱ እንደምንለው ወይም ደግሞ የወጣትነት ዘመን፣ የእርጅና ዘመን እንደምንለው የምንለው አንዳንድ ጊዜ ፍላክቹዌት ያደርጋል፣ ይጨምራል፣ ይቀንሳል። አንዳንድ ጊዜ ዶሮዎች ሞልት ሲያደረጉ ወይም ደግሞ ብሮድ ሲያደረጉ ወይም መኖ ሲቀየርባቸው ወይ በስትረሱ ሲሆኑ በአንዳንድ ሁኔታው ክለች ፓተርናቸውን ስንመለከት ራሱ ዶሮዎች ቀን በቀን የሚጥሉ አይነት ፍጥርዋን አይደሉም ወይም ደግሞ ቀን በቀን የምትጥል ዶሮ በዓለም አቀፍ ደረጃ የለችም። ምናልባት ሁለትና ሶስት አስኳል እንቁላል ይዘው የሚጣሉ ከስንት አንድ እንቁላል በፐርሰንት ከአንድ ነጥብ አምስት እስከ አንድ ነጥብ ሰባት ፐርሰንት የሚሆን እንቁላል ጤናማ ሊባል የሚችል ነው። ወይም ደግሞ በቀን ደግሞ ሁለት እንቁላል የሚጥሉ ዶሮዎች አሉ እነዚህ ምናልባት ሁለት ፎሊክል ወደ ኦቨዲክት ወይም ደግሞ ወደ ማጸንቧንቧ ቧንቧ ሲላክ የሚፈጠር ሲሆን ይሄም ደግሞ በመጠን ከዜሮ ነጥብ አምስት እስከ ዜሮ ነጥብ ሰባት ፐርሰንት ብቻ በመንጋ ውስጥ ይገኛል። ጤናማ ሊባል የሚችል ነው የሚጠበቅ ነው። ነገር ግን ዶሮዎች ቀን በቀን እንቁላል መጣል አይችሉም። ስለዚህ እዚህ ጋር የእንቁላል ምርትን በተመለከተ ሦስት መቶ አስር እንቁላል ያስኩበት ምክንያት አንዳንድ ጊዜ ሦስት መቶ አርባ እንቁላል አንዳንድ ጊዜ ሦስት መቶ ሰላሳ አንዳንድ ጊዜ ደግሞ ሁለት መቶ ዘጠና እንቁላል ልታገኙ ይችላላችሁ። የዚህን አማካኝ በምንወስድበት ሰዓት ግን ሦስት መቶ አስር እንቁላል ሦስት መቶ አስር እንቁላል በእርግጥ ከመሬት ተነስቶ 320 እንቁላል አይሆንም። ከመሬት ተነስቶ 250 እንቁላል አይሆንም። ይሄ ጤናማ ሊባል የሚችል አይደለም። የራሱ የሆነ የምንጠብቅበት በወጣትነት ዘመን አንድ ፐርሰንት ሁለት ፐርሰንት ብቻ ለውጥ ይጠበቃል። ከዚህ ውጪ ለውጥ አይጠበቃል። በዚህ መንጋ በ350 ዶሮዎች እንደውም 1% የማይሞላ ለውጥ ነው የሚኖረው። ያ ማለት አምስትና ስድስት እንቁላል እስከ አስር እንቁላል የሚጠበቅ አይነት የመጨመርና የመቀነስ አይነት ባህሪ ሊታይበት ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ 300 አስር እንቁላል በአማካኝ ይዤላችሁ ወይም ደግሞ የዚህ የ350 ዶሮች 88 ሄንዴ ፕሮዳክሽን እንደማለት ነው። በአጠቃላይ በአጠቃላይ 9300 እንቁላል ታገኛላችሁ። ቅድም ባልኳችሁ ሄንዴ ፕሮዳክሽን መሰረት በመቶኛ አስቀምጭላችኋለሁ፣ በእንቁላል መጠን አስቀምጭላችኋለሁ። ዛሬ እንቁላል እየተሸጠ ያለው በመነገራችን ላይ 18 ብር ነው። በ17 ብር ሂሳቡን እንስራው ቀንሰን አንድ ብር እንስራው ያ ማለት 158100 ብር ጠቅላላ ሽያጭ ሲኖራችሁ ስናቀናንሰው ቅድም ወጪ ነበረብን በመቶ 20 ግራም ዶሮቻችንን መግበን 42 ኪሎ በቀን 12.6 ኩንታል ይመገባሉ ብለን የመድኃኒት የተለያዩ ወጪዎችን ጨምረን በአጠቃላይ 67500 ብር ወጪ ነበረብን በአጠቃላይ ደግሞ ሽያጫችን እዚህ ጋር ስንመለከት 158100 ብር ነው 90000 90600 ብር ከ350 ዶሮዎች የተጣራ የምታገኙበት ኦልሞስት። አሁን ባለው ሁኔታ ሁለት ወር ያክል አሊያም ደግሞ ሁለት ወር ከግማሽ በዚህን ያክል ብሰሩ ያወጣችሁትን ሙሉ በሙሉ ትመልሳላችሁ ማለት ነው። በሁለት ወር አጋማሽ ማለት ነው። አሁን ባለው ሂሳብ ከቀጠለ ማለት አሁን ባለው መሰረት ከቀጠለ ሁለት ወር ያክል ብሰሩ ከግማሽ በላይ የሚሆነውን ያወጣችሁትን ወጪ የምመልሱበት ይሆናል። እነዚህ 350 ዶሮዎች መልሳችሁ ሲሸጡ ለምሳሌ ባለፈው በዓል ላይ በፋሲካ በዓል ላይ ከ800 ብር እስከ 1 ሺህ ብር ነው እነዚህ ያረጁ ዶሮች ሲሸጡ የነበሩት። እናንተ በሂሳብ ያወጣችሁላቸው 750 ብር ከሆነ 50 ብር እንኳን ትርፋላችሁ። ዶሮዎቹ አርጅተው እንኳን አገልግለው እንኳን 50 ብር ትርፋላችሁ ማለት በተመሳሳይ ያወጣችሁትን ወጪ ደግሞ መጀመሪያ ስታርታፕ ኮስታችሁን ሙሉ በሙሉ መለሳችሁ ማለት ነው። 200 ሺህ ብር ያወጣችሁትን ስለዚህ በሁለቱም መንገድ ጨርሰውን ቢወጡ በመካከልም ደግሞ በዚህ በወጣትነት ዘመናቸው ሁለት ወር አጋማሹን ቀንሳችሁ እነዚህ ወጪ ናቸው ሙሉ በሙሉ የመነሻዬ ነው ብላችሁ ብታስቀምጡም በሁለቱም አይነት መንገድ አዋጭ ነው። ታዲያ ሁለት ወር ዶሮቹ ሁለት ወር ብቻ አይደለም የሚጥሉት ዓመት ከስድስት ወርና ዓመት ከስምንት ወር እንዳያያዛችሁ እንቁላል ዶሮቻችሁ ይህን ያክል ምርት ሊሰጧችሁ ይችላል ማለት ነው። ዛሬ ጠቃሚ የሆነ መረጃ ካገኛችሁበት ቪዲዮዎቻችንን ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላረጋችሁና ብዙዎቻችሁ እያያችሁ የምትወጡም አላችሁ። በጣም ጥሩ ጥሩ መረጃዎች ወደ እናንተ እያቀረብኩኝ እመጣለሁኝ። ሰላም